እንዴት አደራችሁ። ወክ እያደረግን ዳን ቶኒ ዋንጋ ደርሰናል። 14:54 ዳንፎርዝ ላይ ነው። ቀጥሎ ላቪጋን አለ። ላ ቪጋን አህ ዘ ቤስት ቬጂቴሪያን ሬስቶራንት ነው። ቪጋን የሚሉታል። ዳንፎርዝ። ቀደም ባሉት ቪዲዮዎች እንደተናገርኩት ከባለፈው ሰኞ ጀምሮ ወደ ኦፊስ ደርሶ መልስ በግሬ ነው። 9.85 ኪሎ ሜትር ጠዋት 6 ላይ ተነስቼ ገሰግሳለሁ ሰባት ሰዓት ከ45 ላይ እስከ 8 ሰዓት ደርሳለሁ። ስመለስ ነው ትንሽ ዳገት የሚሆነው። አሁን ቀጥሎ ደግሞ ራንዴቭ ነው። ላቪጋና ራንዴቭ የእህታችን በጣም አሜዚንግ የሆነች እህታችን ባንቺ፣ በኮሚኒቲ ውስጥ ትልቅ የበጎ አድራጎት ስራ በመስራት የምትታወቅ ደግ ጀነረስ እሷ ነች ባንቺ። 25ተኛ ዓመቱን ራንዴቭ ያከብራል። በነገራችን ላይ በመጪው ሜይ ንዋይ ደበበ ይመጣሉ እንዳመልጣችሁ ትኬታችሁን ቦታችሁን ቦክ አድርጉ። ራንዴቡ 1408 ላይ ነው። ወደ ዋዜማ እየገሰገስን ነው። ቀጥሎ የሚመጣው ዋዜማ ነው ዳንፎርዝ ላይ። ሶ ዛሬ በኖርዘርን ሳይድ በዳንፎርዝ ኖርዘርን ሳይድ ያሉትን ሬስቶራንቶች፣ ቢዝነሶች ነው የማስተዋውቀው። ነገ ደግሞ ወይም ሰኞ በሳውዘርን ሳይድ ያሉትን ሌሎችን አስተዋውቃለሁ። ቅር እንዳየራችሁ ዋዜማ እዚህ ጋር አለላችሁ። 1362 ላይ ይገኛል ዳንፎር ቢዝነሶቻችን በጣም የኢትዮጵያ ጉዳይ ላይ በሙሉ በሀዘንም በደስታም የሚሳተፉ ቢዝነሶች ብቻ አይደሉም፣ በጎ አድራጎት ድርጅቶችም ናቸው። ስለዚህ በተቻለ መጠን እየመጣን አልፎ አልፎ በወር አንድም ሁለትም ቀን ልናበረታታቸው ይገባ ፋሚሊ ጸጉር ቤት አለ እዚህ ጋር ፋሚሊ ጸጉር ቤት፣ ጸጉራችሁን መቆረጥ የሚያስፈልጋቸው ሰዎች 1316 ዳንፎርዝ ልክ የግሪንውድ ሰብዌይ ስቴሽን እንዳለፋችሁት ወደ ዌስት ስትሄዱ ሌሎች ደግሞ ቢዝነሶች ይመጣሉ እዚኛው ስትራች ላይ ላሊበላ ብሉ ናይል ሞካ አለ እዚህ ጋር ሞካ ነው የሚጀምረው የመጀመሪያው የስ ሞካ ን ዳህላክ ላውንጅ አለ ዳህላክ ላውንጅ ይቀጥላል ዳህላክ እዚህ ጋር አለላችሁ ብሉ ናይል ደርሰናል። ብሉ ናይል ዘ ቤስት ሳውንድ ሲስተም ያለው ቢዝነስ ነው። በነገራችን ላይ ሙዚቃ አላቸው፣ በተለይ ቅዳሜና እሁድ በተለይ ማንም አይነካበትም። ታሪኩ እመቤት ነጋሴ ትጫወታለች። በነገራችን ላይ ወደኋላ ስንመለስ ላቪካን አርብና ቅዳሜ ገነነ ኃይሌ እንዲሁም ሰላማዊት ሰላማዊት አብርሃም ትዘፍናለች፣ ትጫወታለች። ቤት ቁርሲ አርያም አለ። ዴን አስመራ ባር ኤንድ ሬስቶራንት አለ። ከዛ ቀጥሎ ላሊበላ ይመጣል። ኦኬ ቪዥን ላውንጅ አለ እዚህ ጋር ቪዥን ላውንጅ። ቤላ ስፖርትስ ባርም የኛ ነው በነገራችን ላይ ቤላ። ላሊበላ ኢስት ነው ይሄ። ላሊበላ ኢስት ሸዋ እህታችን ሌላ ሰክሰስፉል ሴት ነች በከተማችን ውስጥ በቢዝነስ። ዌስት አለ ላሊበላ ዌስት አስረስ። እዚህ ደግሞ ኢስት ሸዋ አለች። እኔ ግሪንውድ ላይ ወደ ሳውዝ ታጠፋለሁኝ፣ ወደ ግራ። ግን ወደፊት ከሄዳችሁ እነ አቢሲኒያ ሬስቶራንት አሉ። እንዲሁም ደስታ ደስታ ማርኬትም አለ። ሚስተር ግሪክም አለ። ስጋ ለረጅም ጊዜ የምንገዛው እዛ ነው። በነገራችን ላይ ከአበሾቹ ጋር በንጥጥር የሚስተር ግሪክ ስጋ ዋጋው አነስ ያለ ነው። እሱ ላይ አበሾቹ ትንሽ ኮምፒቲቲቭ መሆን አለባቸው። ከዛ በተረፈ እንደነገርኳችሁ በእግር ወክ ማድረግ በጣም ቆንጆ ነው። ቅርጻችን እየተለወጠ ነው፣ ጤናችንም እየተጠበቀ ነው። ይሄ ጾም ሲያበቃ የታባቱ ቆሞ መቅረትን ታሪክ እናደርገዋለን። ውበታችን ይጨምራል፣ እንደ ጉድ ይፈላል ዘንድሮ ሰመር ላይ። በድጋሜ መልካም ዊኬንድ ይሁንላችሁ። እዚህ ቶሮንቶ አካባቢ ለምትገኙ ሰዎች በተለይ አዲስ ለመጣችሁ ነገ፣ 1950 ዳንፎርዝ አቨኒ ኢትዮጵያ ማህበር ጽህፈት ቤት በጣም ጉደኛ የሆነ ዝግጅት አለ። ከቴን ኦክሎክ ጀምሮ እንዳያበልጣች፣ ሰዓት አክብሮ ፕሊስ አታርፍዶ 10፣ 15 ደቂቃ ኦኬ፣ ከዛ በላይ ግን በጣም ዲስርስፔክትፉል ነው። ካናዳ ውስጥ በተለይ አዲስ ለመጣችሁ ሰዎች፣ ለቆያችሁትም ጭምር ሰዓት አርፍዶ መምጣት ለአዘጋጆቹ በጣም በጣም ዲስሪስፔክትፉል ነው። በተለይ ለእናንተ ብለን ደግሞ ጉዳዮችን ስናዘጋጅ ሌላ ስራችንን ቤተሰባችንን ጉዳያችንን ትተን አይቲንክ ሪስፔክት ከሆናችሁ በሰዓቱ መገኘት አለባችሁ። በድጋሚ መልካም ቀን ይሆንላችሁ። አሁን ወደ ኦፊሳችን እናቀናለን። ዛሬ አርብ በጣም ፓክድ ዴይ ነው፣ ቢዚ ዴይ ነው። ፈንድሬዚንጋችን ቆንጆ እየሄደ ነው። ለኢትዮጵያ ፖለቲካ እስረኞች የሊጋል ዲፌንስ ፈንድ እየሰበሰብኩ ነው። አምስት መቶ ሺህ ብር ሞልተናል፣ ወይም አምስት ሺህ ኬኔዲያንስ። ታርጌታችን አንድ ሚሊዮን ነው። አይሆን እናሳካዋለን። መልካም ቀን ይሆንላችሁ። ከመሰናበቴ በፊት ተመለስኩኝ። አንድ ፒስ ኦፍ ኢንፎርሜሽን በተለይ ይሄንን የቢዝነስ መረጃ እዚህ አካባቢ ላላችሁ ሰዎች ብቻ ሳይሆን ከአሜሪካ ከዩኤስኤ ለምትመጡ ልጆቻችሁን ካናዳን ለማስጎብኘት ለምትፈልጉ አሁን ሰመር እየመጣ ነው። ስፕሪንግ ኦልሬዲ ገብተዋል። ወል ሊገባ ነው ማርች 21፣ እንድ ዲስ ኢዝ ዘ ራይት ታይም ልጆቻችሁን ለማስጎብኘት ናያግራ ፎልስን፣ ክቤክን፣ ሞንትሪያል፣ ኦተዋ ዋና ከተማውን ቶሮንቶ ለማስጎብኘት ወደዚህ ከመጣችሁ ስ ጉድ ታይም። ምክንያቱም የካናዳ ዶላር ወርዷል። ት ሚንስ የዩኤስ ዶላር ስትሮንገር ነው። አንድ ሺህ የዩኤስ ዶላር ይዛችሁ ብትመጡ ዩጋና ሃ ኦልሞስት ኬኔዲያን ት ሚንስ ስፔንድ ማድረግ የምትችሉት ብዙ ገንዘብ ይኖራቸዋል። እዚህ ሀገር ልጆቻችን ይዛችሁና ጎብኙ። እነዚህ የቢዝነስ ኢንፎርሜሽኖች ይጠቅሟቸዋል። በድጋሚ መልካም ዊኬንድ ይሆንላቸው።